ምርጥ ምክር። አንተ ወዳጄ ብለህ ያስከው ሰው ከጠላትህ ጋር ካገኘኸው ሁለቱም ጠላቶችህ ናቸው። አንዱ ግልጽ ጠላትህ ነው፣ ሁለተኛው ድብቅ የሆነ ጠላትህ ነው። በዚህ ዓለም ላይ ስትኖር ሁለት አይነት ሰዎች ይኖራሉ አንተ ዘንድ፣ አንደኛው ወዳጅህ ነው፣ ሁለተኛው ጠላትህ ነው። ማንም ሰው ወዳጅና ጠላት አለው። ነገር ግን ጠላቶችህን የምታውቅበት መንገድ በጣም ርቀትን ሊያስኬድህ ይችላል። ለዚህም ነው ጠላቶችህን ለመጠንቀቅ ቀላል ይሆንልሃል፣ ወዳጆችህን ግን ለመጠንቀቅ በጣም ከባድ ይሆንብሃል። አንዳንድ ሰዎች አንተን ወዳጅ አድርገው ሲይዙ ዙ በማስመሰል ሊሆን ይችላል። አስመሳይነታቸው ደግሞ ለጊዜው ላይታወቅ ሊሸፈን ይችላል። ነገር ግን የሆነ ሰዓት ላይ እስኪገለጽ ድረስ አንተ ምን ያክል መጠንቀቅ እንዳለብህ የማታውቅ ከሆነ ጠላቶችህ ጋር ያላቸውን ወዳጅነት ማወቅ በቂ ነው ማለት ነው። ትክክለኛ አንተን ወዳጅ ሆኖና አንተን የሚያከብርህ እንዲሁም ላንተ የሚጨነቅ ከሆነ ጠላቶችህንና ወዳጆችህን ለይቶ ያውቅልሃል። ካንተ ተደብቆና በጀርባ ሆኖ ጠላቶችህ ጋር ሲመሳጠር በፍጹም አታገኘውም። ብዙ አይነት ጠላቶች ይኖሩሃል። በስራ ዙሪያም ጠላቶች ኖ ይኖሩ ባሃል። በህይወትህ ዙሪያም ጠላቶች ይኖሩ ባሃል። በቤተሰብም ዙሪያ ጠላቶች ይኖሩ ባሃል። ነገር ግን ከዚህ ሁሉ የከፋው ጠላትህ ያንተ ምቀኛ ወዳጅ መስሎ የሚጠላ ሰው ነው። ይህን ሰው የምታውቀው ደግሞ አንተ ፊት ሲመጣ ወዳጅ መስሎ ይቀርባሃል። ነገር ግን ወደ ሌሎች ሲሄድ አንተን በመጥፎ ያነሳል፣ እንዲሁም አንተን በማናናቅ መንገድ ይስልሃል። እስካሁን ያልኩ ጠላቶችህ በጣም ቀላል የሆኑ ጠላቶች ናቸው። ምክንያቱም የሆነ ሰዓት ላይ ባለ መግባባት ትጣላላችሁ፣ በሆነ ሰዓት ደግሞ ጥሩ አስታራቂ አግኝታችሁ ትታረቃላችሁ። ነገር ግን ይህ ምቀኛ የሆነ ጠላትህ መቼም ቢሆን አንተ ጋር አይጣላም፣ አንተ እስካልተጣላኸውና እስካራከው ድረስ እንዲሁም ደግሞ አንተን ከመጉዳት ወደኋላ አይልም፣ አንተ እስካልነቃህበትና እስካልተጠነቀከው ድረስ። በአንተ የማይቀናና አንተን ማጥቃት የማይፈልግ ሰው ግልጽ ነው፣ ሁለ ነገሩ ሁልጊዜ ተመሳሳይ የሆነ ፊትን ነው ሊያሳይህ የሚችለው። አንተ ጋም ሆነ ሌላ ሰው ጋር ተመሳሳይ የሆነ ባህሪ ይኖረዋል። ይህ ሰው እንደዚህ አይነት ሰዎች ጋር ደግሞ መወዳጀቱ የተሻለ ይሆናል። ነገር ግን ሁለት አይነት ፊትን የሚያሳዩ የሆኑ ሰዎች እንደ መናፍቃን ማለት ነው። አንተ ጋር ሲመጡ በጣም ምርጥ ሰዎች መስለው ይታያሉ፣ ሌላ ሰው ጋር ሲሄዱ ደግሞ ስለ አንተ መጥፎ ነገር ያደርጋሉ። እንደዚህ አይነት ሰዎችን ለመለየት በጣም ሊከብድህ ይችላል። ነገር ግን አንተ ጠላቴ ናቸው ብለህ የያዝካቸውና ጠላትህ መሆናቸውን እሱ ያወቃቸው ከሆኑና ከዛ በኋላ ስለ አንተ እነሱ ጋር እየሄደ የሚያወራ ከሆነ ይህ ሰው ድብቅ የሆነ ጠላትህ ስለሆነ በጣም በብዙ ልትጠነቀቀው የሚገባ ሰው ነው ማለት ነው። እንደዚህ አይነት ሰዎችን ደግሞ መክረሃቸውም ሊሰሙህ አይችሉም፣ ምክንያቱም ውስጣቸው ላይ ያለው ሂስድና ምቀኝነት ስለሆነ። ምቀኝነት ደግሞ በምንም ነገር ሊሽር አይችልም። ሰውየው ከዚህ በሽታ ለመውጣት ዝግጁ እስካልሆነ ድረስ ማንም ሰው ቢረባረብ ከዚህ በሽታቸው ሊያወጣቸው አይችልም። ስለ እነዚህ ሰዎች ባህሪም ነው ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ሂስድ ምቀኝነት እኮ መልካም ስራዎችን ሁሉ አጭዳ ትበላለች፣ ልክ እሳት እንጨትን እንደምትበላው ትበላለች በማለት የተናገሩት ውስጡ ላይ ምቀኝነት ያለበት ሰው አጠገብህ እንዳይሆን ሁሌም መጠንቀቅ ይኖርብሃል። የዛሬው ምክሬ ነው።